የማስታወስና የማሰብ አቅምን የሚጨምሩ አራት ምግቦች። በዚህ ቪዲዮ ለማስታወስ አቅም፣ ለማሰብ ችሎታ ብሎም ለአንጎል ጤና ከሚረዱ ብዙ ምግቦች ውስጥ ቶፕ የሆኑትን የተሻሉትን አራት ምግቦች እናወራቸዋለን። ተጠቀሙባቸው። በተለይ አንደኛው ተአምራዊ ነው። እነዚህ ምግቦች የማስታወስ አቅምን በእጅጉ ለመጨመር፣ የማሰብ ብቃትን፣ ትኩረት የማድረግ አቅምን ለመጨመር፣ የአንጎልና የአእምሮ ጤናን ለመጠበቅ፣ የአንጎልን የነርቭ በሽታን ለመከላከል ይጠቅማሉም። እነዚህን ጥቅሞች ለማግኘት ቪዲዮውን ለመረዳት እስከ ፍጻሜው ተመልከቱት። ላይክ፣ ሸር፣ ሰብስክራይብም ይደረግ። መቸም ጠቃሚ መረጃ እንዲያልፋቸው አትፈልጉም። የማስታወስና የማሰብ ብቃትን ከሚጨምሩ አራት ምግቦች ውስጥ በአራተኛ ደረጃ የሚገኘው ዋልነትን መመገብ ይሆናል። ዋልነት የማስታወስ አቅምን ለመጨመር የማሰብ ብቃትን ለማሻሻል የአእምሮ ጤና ለመጠበቅ ይረዳል። ይህን ጠቃሚ ተግባር የሚፈጽመውን በሶስት ወሳኝ ነገሮች ምክንያት ነው። እነሱም ኤኤልኤ ወይም አልፋ ሊኖሊኒክ አሲድ፣ ፖሊፊኖልስና ቫይታሚን ኢ ናቸው። ዋልነት የማስታወስና የማሰብ አቅም እንዴት ይጨምራል ካላችሁ፣ አንደኛ ኤኤልኤ። ኤኤልኤ በተወሰነ መጠን ወደ ዲኤችኤ በመቀየር፣ ዲኤችኤ ለአንጎል የመዋቅር ድጋፍ ይሰጣል። ዲኤችኤ ማለት ዶክሳይግዛኖዊክ አሲድ ማለት ነው። ዲኤችኤ የአንጎል ህዋሳት መዋቅርና ተግባርን ይጨምራል።

ዲኤችኤ የአንጎል ግራይ ማተር ዋና አካል ነው። ስለሆነም ለኢንፎርሜሽን ፕሮሰሲንግ ኤንድ ሚሞሪ ወይም በማስታወስ ሂደት መረጃን በማሰባሰብ በመተርጎም ስራ ላይ ይሳተፋል። ኒውሮፕላስቲሲቲ አዳዲስ ሲናፕሶችን ለመፍጠር ይጠቅማል። ይህም ለለርኒንግና አዳፕቲንግ ይረዳል። ወይም አንድን ነገር የመላመድ አቅምን ለማሻሻል የመማር አቅምን ለመጨመር ይረዳል። የደም ዝውውርን በመጨመር ወደ ሰረብረም የሚሄደውን የደም ዝውውር በማሻሻል ለአንጎል ህዋሳት በቂ ኦክሲጅንና ኒውትረንቶች እንዲደርሳቸው ይረዳል። ኤኤልኤ ለብሬንሴል ኮሚኒኬሽን ወይም ለአንጎል ት መግባባት ብግነትን ለመቀነስ የተሻለ የማስታወስ አቅም እንዲኖር ለማድረግ ክሊር ሲንኪንግ ወይም ጥርት ላላሳሰብ ይጠቅማል። ሁለተኛ የዋነት ጸረ ኦክሲደንት ተግባር ወይም እንቅስቃሴ በአንጎል ላይ በጣም ይጨምራል። ይህም ኒውሮኖችን ወይም የአንጎል ዋሳትን ከኦክሲዳይዝ ጉዳት ይጠብቃል። ሶስተኛ የዋነት ፖሊፊኖሎች ለበተር በርባል ሚሞሪ ወይም ለንግግሮች የማስታወስ አቅም ለሪዚኒንግ፣ ለለርኒንግ ስፒድ ወይም ለፈጣን የመማር አቅም ይረዳሉም የኒውሮኖች ማይቶኮንድሪያል ኤፊሽንሲን በመጨመር ኢነርጂን ቦስት በማድረግ ለብሬን ፕሮሰሲንግ ይጠቅማሉ። አራተኛ ቫይታሚን ኢ። ቫይታሚን ኢ ለእውቀት ተግባር ይረዳል። የኒውሮኖች ኤጅ ሪሌትድ ዲጀነሬሽንን ይቀንሳል። ቫይታሚን ኢ የአእምሮ ህዋሳትን ሴል ሜምብሬን ወይም የሴል ሽፋን ከነፃ ራዲካሎች ጉዳት በመጠበቅ የኮግኒቲቭ ፋንክሽን ወይም የእውቀት ተግባር እንዳይቀንስ ይረዳል። የቅርብ ጊዜ ጥናቶች እንዳሳወቁት ከሆነ ዋልነትን አብስተው የሚመገቡ ሰዎች የተሻለ የማስታወስ አቅም፣ ፈጣን የማሰብ አቅም እንዳሳዩ ይገልጻል። ይህ በሁሉም የእድሜ ክልል ይሰራል። ዋልነትን ስንመገብ ከማስታወስና ከማሰብ ብቃትም አልፎ ለአንጎል ጤና፣ ለልብ ጤና፣ ለምግብ ስርዓተ ልመት ጤና፣ ለቆዳ ጤና፣ ለጸጉር ጤና፣ ለደም ስኳር ምትጥን፣ ለክብደት ምትጥን፣ ለጠንካራ የጸረ ኦክሲደንትና ጸረ ብግነት አቅም ሙድን ወይም ጥሩ ስሜትን ለማሻሻል ለማምጣት ይረዳል። ስለዚህ ተመገቡት። በሶስተኛ ደረጃ የሚገኘው ምግብ ብሮኮሊ ይሆናል። በዚህ ደረጃ አረንጓዴ ቅጠል ያላቸውን አትክልቶች እንደ ቆስታ፣ ብሮኮሊ፣ ኬል፣ ኮላርድ ግሪንስ መመገብ ለማስታወስና የማሰብ አቅም ይጠቅማል በተለይ ደግሞ ብሮኮሊ። እነዚህ ምግቦች የማስታወስና የማሰብ አቅምን ለመጨመር ተመራጭ ናቸው። ብሮኮሊም ሆነ እነዚህ አረንጓዴ ቅጠል ያላቸው አትክልቶች ይህን ስራ የሚሰሩትም አራት ንጥረ ነገሮችን በመያዛቸው ነው። እነሱም ፎሌት፣ ቫይታሚን ኬ፣ ሉቲን እና ቤታ ካሮቲን ናቸው። እንዴት የማሰብን የማስታወስ አቅምን ይጨምራል ካላችሁ፣ አንደኛ በፎሌት ተግባሮቹ። ፎሌት ወሳኝ የሆኑትን ኒውሮትራንስሚተሮች ዶፓማይን እና ሴሮቶኒን እንዲመረቱ አስተዋጽኦ ያደርጋል። ኒውሮኖችን የሚጎዳውን ኮምፓውንድ ሆሞሲስቲንን ለመቀነስ ይረዳል። ይህም ለተሻለ የፕሮሰሲንግ አቅም ይረዳል። ሁለተኛ ቫይታሚን ኬ። ቫይታሚን ኬ አዳዲስ ሲፊንጎ ሊፒዶችን ለመፍጠር ይጠቅማል። ይህ የቫይታሚን ኬ ቁልፍ ተግባርም ለአንጎል ህዋሳት መዋቅርና ተግባር በጣም ይጠቅማል። ሲፊንጎ ሊፒድ የአንጎል ህዋስ ሽፋን አካል ነው። ለኤፒሶዲክ ሚሞሪ መሻሻል ይረዳል። ሶስተኛ፣ ሉቲን ሉቲን በአንጎል ተከማችቶ የሚገኝ ካሮትኖይድ ሲሆን ለፈጣን የማስታወስ የማሰብ አቅም ወይም ፋስተር ፕሮሰሲንግ ስፒድ ፎር በተር አቴንሽን ስፓን ወይም ለተሻለ ትኩረት የማድረግ አቅም ይረዳል። እነዚህ ሁሉም ኮምፓውንዶች የእውቀት ተግባርን ለማሻሻል ለማቆየት፣ የአንጎል እርጅናን መጃጃትን ለማዘግየት በጋራ ይሰራሉም። የቅርብ ጊዜ ጥናቶች እንደገለጹት ከሆነ ብሮኮሊንም ሆነ ቆስጣን አዘውትሮ በየቀኑ መውሰድ የአእምሮ ብቃት የመቀነስ አቅምን እንደሚያዘገይ አንድ ሰው ካለበት 11 አመት በመቀነስ ወጣት እንደሚያደርግ ገልጸዋል። ያ ማለት 51 አመት ለሞላው ሰው የ40 አመት የብሬን ኤጅ እንዲኖረው ያደርጋል ማለት ነው። ስፔሲፊካሊ ብሮኮሊን ስናይ ብሮኮሊ ቫይታሚን ኬን፣ ኮሊንን፣ ሳልፎራፊንን በደንብ ይዟል። ኮሊን የአሴታይል ኮሊን ፕሪከርሰር ነው። አሴታይል ኮሊን ኒሮትራንስሚተር ሲሆን ለሚሞሪ አቴንሽን በጣም ይረዳል። ሳልፎራፌን ጠንካራ ጸረ ብግነት ጸረ ኦክሲደንት ባህሪ ያለው ኮምፓውንድ ሲሆን የአንጎል እርጅናን ይከላከላል። ለተጎዱ ኒውሮኖች ጥገና ይረዳል፣ ጥገናን ያፋጥናል። ኒውሮን ሪፔር ምንለው ማለት ነው። ብሮኮሊን ለማስታወስና ለማሰብ አቅም ብለን ስንመገበው ጎን ለጎንም ለአንጎል ጤና፣ ለእውቀት ተግባር፣ ለልብ ጤና፣ ለሆድና ለአንጀት ጤና፣ ለተሻለ የምግብ ልመት፣ ለአጥንት ጤና፣ ለቆዳ ጤና፣ ለጸረ ኦክሲደንት ና ለጸረ ብግነት ተግባር መኖር፣ ለበሽታ የመከላከል አቅም መጨመር፣ ካንሰርን ለመከላከል የደም ስኳርን ለማመጣጠን ይረዳል ስለዚህ ጤናማ ምግብም ስለ ሆነ ተመገቡት። በሁለተኛ ደረጃ የሚገኘው ምግብ ሰማያዊ እንጆሪ ወይም ብሉቤሪ ይሆናል። ይህ እንጆሪ የማሰብ አቅምን የማስታወስ አቅምን ለመጨመር ለአንጎል ጤና ጠቃሚ ነው። የዚህ ተግባሮቹ ሚስጥርም አንቶሲያኒንስ በተባለ ጸረ ኦክሲደንት በቫይታሚን ሲ ና በፋይበር ምክንያቶች ይሆናል። የማስታወስና የማሰብ አቅም እንዴት ይጨምራል ካላችሁ አንደኛ ወሳኙ ሚስጥር እንግዲህ ይህ ነው። አንቶሲያኒኖች ብለድ ብሬን ባሬር የሚባለውን የአንጎል ሽፋን ወይም ሜምብሬን አቋርጠው ወደ አንጎል መግባት ይችላሉ። ከዛም ለሚሞሪ ለለርኒንግ በሚያገለግለው የአንጎል ክፍል ወይም ብሬን ኤሪያ ይከማቻሉ። በተለይ ሂፖካምፓስ በሚባለው የትውስታ ቦታ ወይም ሚሞሪ ሴንተር በመከማቸት የማስታወስ የመማር አቅምን ያጎለብታሉም። ሌላው የአንድ ሰው የአእምሮ አቅም የሚለካው ምን ያህል ኒውሮኖች ሲናፕስ ወይም ኮሚኒኬት ያደርጋሉ በሚለው ነው። ሲናፕስ ወይም ኮሚኒኬት የሚያደርጉት የኒውሮኖች ብዛት ወሳኝ ነገር ነው። ሲናፕስ ማለት የኒውሮን ሴሎች እርስ በርሳቸው የሚያደርጉት ግንኙነት ነው። አንቶሲያኒኖች የሲናፕቲክ ፕላስቲሲቲን በመጨመር ወይም የሲናፕቲክ ቁጥርን በመጨመር የኒውሮኖች ወይም የአንጎል ህዋሳትን ኮሚኒኬሽን ወይም ግንኙነትን ይጨምራሉም በተለይ ሂፖካምፓስ በሚባለው ሚሞሪ ኤሪያ። ይህ ሂደት ደግሞ ለተሻለ የመማር የማሰብ አቅም ይረዳል። የኒውሮኖች ኮሚኒኬሽን መጨመር ወይም ኮኔክሽናቸው መጨመር አጠቃላይ የአንጎል አቅምን ይጨምራል። ይህ ምግብ አንጎል እንዳያረጅ ቶሎ እንዳይስት ይረዳል። ይህን የኮግኒቲቭ ኤጂንግ የሚከላከለውም የአእምሮ ወይም የኒውሮኖችን ብግነት በመቀነስ ና የኦክሲዳይዝ ጭንቀትን በመቀነስ ይሆናል። አለዛ ግን የኒውሮኖች መጎዳት ወይም የማስታወስ ችግር ይገጥማል። የሀርቫርድ ጥናቶች እንደገ የገለጹት ከሆነ እድሜያቸው በገፉ ሰዎች የተሰራ ጥናት ነው። አዘውትረው ብሉቤሪን የሚመገቡ ሰዎች የአእምሮ እርጅና መጠናቸው በ2.5 ዓመት ቀንሶ ተገኝቷል። ይህ ማለት አንጎል ስል እንደሆነ እንዲቆይ ይረዳል ማለት ነው። ፍላቮኖይዶች ወደ አንጎል የሚደረግን የደም ዝውውር ስለሚጨምሩ የትኩረት ወይም ፎከስ እንዲሁም ፕሮሰሲንግ ስፒድ እንዲጨምር ያደርጋሉም። ብሉቤሪን ለማስታወስ ለማሰብ አቅም ለአንጎል ተግባር ብለን ስንመገበው ጎን ለጎንም ጠንካራ ጸረ ኦክሲደንቶችን ስለያዘ ነጻ ራዲካሎችን በማምከን ብዙ በሽታዎች እንዳይፈጠሩ ይከላከላል። ብሎም ለልብ ጤና፣ ለአይን ጤና፣ ለቆዳ ጤና፣ ለምግብ ስርዓተ ልመት ጤና፣ ለምግብ ልመት መሻሻል፣ ለደም ስኳር ምጥጥን፣ ካንሰርን ለመከላከል፣ ለኢሚውን ጤና፣ ብግነትን ለማስወገድ የቆዳ እርጅናን ለማዘግየት ይጠቅማል። ብሉቤሪ የፍራፍሬዎች ሁሉ ቁንጮ በመባል ይታወቃል። ስለዚህ እንድትመገቡት ተጋበዛችሁ። በዛውም ላይክ እያደረጋችሁ በአንደኛ ደረጃ የሚገኘው ምግብ አሳ ይሆናል። በተለይ የሰቡ አሳዎችን መለየት ከተቻለ እንደ ሳልሞን፣ ማክሬል፣ ሳርዴና ትሮት የመሳሰሉ አሳዎች ጠቃሚ ናቸው። አሳን መመገብ ለአንጎል ሁለንተናዊ ጤና፣ የማሰብ አቅምን ለመጨመር፣ የማስታወስ ችሎታን ለማሻሻል የመጀመሪያው ምግብ ነው። በፕላኔታችን ጤናማ የሚባለው ምግብ አሳን መመገብ ነው። አሳን ለማሰብና ለማስታወስ አቅም እንዲረዳ ካስቻሉት ንጥረ ነገሮች ውስጥም የዲኤችኤ እና ኤፒ ኦሜጋ ስሪ ፋቲ አሲድ ሃይ ኳሊቲ ፕሮቲን ይገኙበታል። ዲኤችኤ ፋት አሲድ ማለት አንጎልን ከሰሩት ከመሰረቱት ንጥረ ነገሮች ውስጥ አንዱ ነው። በተለይ በኒውሮን ህዋሳት አካባቢ ተከማችቶ ይገኛል። አንጎል ውስጥ ከሚገኙ አጠቃላይ የፋት የቅባት መጠን ውስጥ ሀምስት ፐርሰንቱ የዲኤችኤ ፋት ነው። ዲኤችኤ የኒውሮናል ሜምብሬን ፍሉዲቲን ለማስጠበቅ ይጠቅማል። ይህ ደግሞ በአንጎል ህዋሳት መካከል ፋስት ሲግናል ትራንስሚሽን ወይም ፈጣን የሲግናል ልውውጥ መተላለፍ እንዲኖር ይረዳል። ኢፒኤ ዲኤችኤ የአንጎል ብግነትን ለመቀነስ ይረዳሉ። ያ ማለት አንድ ንጥረ ነገር ፕሮሰስ የማድረግ አቅማችን እንዳይቀንስ ይረዳሉ። ኮግኒቲቭ ዲክላይን ወይም የአንጎል እርጅናን በደንብ ለማዘግየት ይጠቅማሉ። ብዙ ጥናቶች በጋራ እንዳረጋገጡት ከሆነ በደም ውስጥ ከፍተኛ የዲ ኤች ኤ ወይም የፒ ኤ ወይም የኦሜጋ ስሪ መጠን መኖር ለተሻለ የማስታወስ አቅም ፎር በተር ወርኪንግ ሚሞሪ ለተሻለ የመያዝ አቅም ሻርፐር አቴንሽን ወይም ለተሻለ ትኩረት መኖር እንዲሁም ለአልዛይመር በሽታ ወይም የመርሳት የመጃጀት በሽታ የመጋለጥ እድልን ይቀንሳል። በኒውሮሎጂ ጆርናል የታተመ ጥናት ይፋ እንዳደረገው ከሆነ ከፍተኛ የኦሜጋ ስሪ መጠን ያላቸው ሰዎች ላርጀር ብሬን ቮሊዩም እንዳላቸውና አብስትራክት ሲንኪንግ ቴስት ወይም ውስብስብ አይነት ፈተናዎችን በተሻለ ሁ ሁኔታ ፈጽመዋል፣ ወይም በከፍተኛ መጠን ስኮርድ አድርገዋል። ላርጀር ብሬን ቮሉም ያሳዩትም በሚሞሪ ና ኮግኒሽን የአንጎል ቦታዎች በሂፖካምፓስ ና በፕሪፍሮንታል ኮርቴክስ ቦታዎች ነው። ኦሜጋ 3ዎች ሰረብራል ብለድ ፍሎውን በመጨመር ለአንጎል ሕዋሳት በቂ ኒውትሪንት፣ ኦክሲጅን እንዲደርሳቸው ያስችላሉ። ይህም ለተሻለ የአንጎል ፕሮሰሲንግ ለጤና ይረዳል። አሳን ስትመገቡ ለማስታወስና ለማሰብ አቅም፣ ለእውቀት ተግባር፣ ለአንጎል ጤና ብቻ ሳይሆን ጎን ለጎንም አሳ ለልብ ጤና በጣም ይጠቅማል። ብሎም ለአይን ጤና፣ ለቆዳ ጤና፣ ለአጥንትና ለመገጣጠሚያ ጥንካሬ፣ ለደም ስኳር ምጥጥን፣ ብግነትን ቃጠሎን ለማስወገድ፣ ሙድን ጥሩ ስሜትን ለማሻሻል፣ ለሜንታል ሄልዝ ወይም ለአእምሮ ጤና፣ ከፍተኛ ጥራት ያላቸው ፕሮቲኖችን ለመለገስ ለጤና በጣም ጠቃሚ ማይክሮኒትሮንቶችን ለመለገስ ይጠቅማል። አሳ ጤናማ ምግብም ስለሆነ ተመገቡት። ስለሆነም የተጠቀሱትን ጥቅሞች ለማግኘት በቂ የተጠቀሱትን ንጥረ ነገሮች እንዲኖሩን፣ ከአንጎል ከነርቭ በሽታዎች ለመጠበቅ፣ የአንጎል ጤናን ተግባርን ለማሻሻል፣ የማሰብ የማስታወስ አቅምን ለመጨመርና ለአጠቃላይ ጤንነት ዋልነትን ብሮኮሊን፣ ብሉቤሪን፣ እና አሳን አዘውትሮ መመገብ ያስፈልጋል። ውድ አድማጮች ምግቦች መድኃኒት ናቸው፣ ስለዚህ ተመገቧቸው። ይህ ቪዲዮ ጠቃሚ ነው ብላችሁ ካሰባችሁ ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት በማድረግ ይህ ቪዲዮ ለሌሎች እንዲደርስ የድርሻውን ይወጡም። በቅንነት ካየነው እኔን ፈገግ ለማስባል ከእናንተ የሚጠበቀው ላይክ ማድረግ ነው። ስለዚህ ሁላችሁም ላይክ አድርጉት። የተመሳሳይ ቪዲዮዎች ሊንክ ከስር አለ፣ ተመልከቷቸው። በእውነቱ ስላዳመጣችሁን ከልብ እያመሰገንን በሌላ ቪዲዮ በተለያየ የጤና መረጃ እስክንገናኝ ሰላም ቆዩ። ሰላማችሁ ይብዛም።